ቁርአንን ለማንበብ ለማንበብ በምንፈልግበት ጊዜ አሳሳችና ጎትጓጭ ከሆነው ሰይጣን በአላህ መጠበቅ እንዳለብን አላህ በተከበረው ቁርአኑ እንዲህ ይለናል። ፈኢዛ ቀረእተል ቁርአነ ፈስተዒዝ ቢላሂ ሚነ ሸይጧኒ ራጂም። ቁርአንንም ባነበብክ ጊዜ እርጉም ከሆነው ሰይጣን ተንኮል በአላህ ተጠበቅ። ሱረቱን ነህል። የስተዓዛ ድንጋጌ ወይንም ህክሙ ምንድነው? ቁርአንን ስንቀራ በኢስቲዓዛህ መጀመሩ አንዳንድ የእውቀት ባለቤቶች ግዴታ ቢያደርጉትም አብዛኞቹ ዑለሞች ግን የተወደደ ነው የሚለውን ይደግፋሉ። በዚህ የቁርአን አንቀጽ መሠረት ቁርአንን ለማንበብ በምንፈልግበት ጊዜ ኢስቲዓዛን ብለን ማንበብ የተወደደ ነው። የኢስቲዓዛህ አይነቶች ብዙ የኢስቲዓዛህ አይነቶች ያሉ ሲሆኑ ከሁሉም ተመራጩ ግን አዑዙ ቢላሂ ሚነ ሸይጧን ሮጂም የሚለው ነው። ሌሎች የእስትዓዛ አይነቶች ያሉ ሲሆኑ የሚቻሉና የተፈቀዱ ናቸው። ከነሱም ውስጥ ለምሳሌ አዑዙ ቢላሂል አዚም ሚነ ሸይጣኒ ረጂም ኢነ አላሃ ሁወ ሰሚዑል ዓሊም እና የመሳሰሉት ይገኙበታል። ኢስትዓዛ ከበስመላ እና ከምዕራፉ መጀመሪያ ጋር ያለው አነባበብ ከሱረቱ ተውባ ውጭ ኢስቲዓዛህ እና በስመላህ በማንኛውም ምዕራፍ መጀመሪያ ጋር በአራት አይነት አቀራር ይቀራል። አንደኛ፣ ሁሉንም በመቁረጥ ይህ ማለት ኢስቲዓዛን በስመላን እና የምዕራፉን መጀመሪያ አንቀጽ ነጣጥሎ ማንበብ ማለት ነው። ምሳሌ፣ ምስሉ ላይ እንደምንመለከተው አዑዙ ቢላሂ ሚነ ሸይጧኒ ረጂም ቢስሚላሂ ረህማኒ ረሒም እና ቁል አዑዙ ቢረብቢል ፈለቅን

ሁለተኛ ሁሉንም አያያዝ ይህ ማለት ኢስቲዓዛን በስመላንና የምዕራፉን መጀመሪያ አንቀጽ በአንድ ትንፋሽ አያይዞ ማንበብ ማለት ነው። ምሳሌ፣ ምስሉ ላይ እንደምንመለከተው አዑዙ ቢላሂ ሚን አሸይጧን ረጂም ቢስሚላህ ራሕማን ራሒም ና ቁል አዑዙ ቢረቢል ፈለቅን በአንድ ላይ ማንበብ በድምፅ ስናየው አዑዙቢላህ ሚነሸይጦኒ ሮጅም ቢስሚላሂ ሮህማኒ ሯሂሚ ቁል አዑዙ ቢረቢል ፈለቅ ብለን እናነብዋለን። ሦስተኛው ኢስትዓዛን ከበስመላህ ጋር አያይዞ የምዕራፉን መጀመሪያ አንቀጽ ደግሞ ለይቶ ማንበብ ነው። ለምሳሌ በምስሉ እንደምንመለከተው አዑዙ ቢላህ ሚነሸይጣን ሮጂም እና

አራተኛው ኢስቴዓዛን ለይቶ በስመላህና የምዕራፉን መጀመሪያ እንቀጽ አያይዞ ማንበብ። ምሳሌ ምስሉ ላይ እንደምንመለከተው አዑዙ ቢላህ ሚን ሸይጣን ሮጂም የሚለውን ለብቻ ለይተን ቢስሚላህ ራሕማን ራሒምና ቁል አዑዙ ቢረቢ ልፈላቅን በአንድ ትንፋሽ መቅራት ማለት ነው። በድምፅ ስናየው አዑዙ ቢላህ ሚን ሸይጣን ሮጂም ቢስሚላሂ ራህማኒ ራሒም ቁል አዑዙ ብረቢል ፈለቅ ብለን እስከ መጨረሻ መቅራት ማለት ነው። በስመላ በስመላ በስመለ ከሚለው አላፊ ግስ የተወሰደ ሲሆን እሱም ቢስሚላህ ራህማኒ ራሒም ማለት ነው። ትርጓሜውም በአላህ ስም እጅግ በጣም ሩኅሩህ፣ በጣም አዛኝ በሆነው ማለት ነው። በስመላ ከሱረቱ ነምል ያንቀጹ ክፍል ለመሆኗ በዑለሞች ዘንድ ልዩነት የለም። ቁርአንን በመከተል ማንኛውም መልካም ነገር በምንጀምርበት ጊዜ በስመላም ማለቱ የተወደደ ነው። ለዚህም ማስረጃው ከአቡ ሁረይራ ይዘው አቡ ዳውድና ሌሎችም በዘገቡት ሐዲስ ረሱል ሰለላሁ አለይሂ ወሰለም እንዲህ አሉ። ማንኛውም በቢስሚላህ ያልተጀመረ መልካም ነገር ሁሉ ቆራጣ ነው ማለትም በረካው ጎዶሎ ነው ብለዋል። አቡ ዳውድና ሌሎች ዘግበውታል። ከአንድ የቁርአን ምዕራፍ መካከል ላይ ማንበብ በምንጀምርበት ጊዜ በስመላን መቅራቱ አለመቅራቱ ምርጫው የአንባቢው ነው። ከፈለገ በስመላን ይቀራል፣ ካልፈለገ በኢስትያዛህ ብቻ መብቃቃት ይችላል። ከሱረቱ ተውባ ውጭ በስመላህ በሁለት ሱራዎች መካከል ስትመጣ በሦስት ዓይነት አቀራር ትቀራለች።

ብስሚላ ራማን ራም ል አ ብረብ የሚል ይሆናል። ሁለተኛው ሁሉንም በማያየዝ ይህ ማለት የሱራውን መጨረሻ በስመላን እንዲሁም የቀጣዩን ሱራ መጀመሪያ አያይዞ ማንበብ ማለት ነው። ስሉ ላይ እንደምንመለከተው ሰወስቱን በአንድ ትንፋሽ መቅራት ማለት ነው። በድምፅ ስናየው ወለም የኩን ለሁ ኩፍወን አሐዱ ቢስሚላሂ ረሕማን ረሒም ቁል አዑዙ ቢረቢል ፈለቅ በማለት ሁሉንም አያይዘን እንቀራለን። ሦስተኛው የሱራውን መጨረሻ ለብቻው አንብቦ ከቆመ በኋላ በስመላንና የሱራውን መጀመሪያ አያይዞ ማንበብ

የምዕራፉን የመጨረሻ አንቀጽ ከበስመላህ ጋር አያይዞ ማንበብና መቆም ከዚያም የሚቀጥለውን የቁርአን ምዕራፍ መጀመሪያ ብቻውን ማንበብ የተከለከለ ነው። በድምፅ ስናየው ወለም የኩን ለሁ ክፉወን አሐዱም ብስም ላህ ረሕማን ረሒም ቁል አዕዙ ቢረብ ልፈለቅ። በዚህ አይነት መቅራት የተከለከለ ነው። ምክንያቱም አድማጩ በስመላ የምዕራፉ ማብቂያ አንቀጽ ነች ብሎ ሊያስብ ስለሚችል ነው። ሱረቱል አንፋልን ጨርሰን ሱረቱ ተውባ መቀጠል ብንፈልግ ከሚከተሉት ሶስት አይነቶች አቀራር በአንዱ ማንበብ እንችላለን። አንደኛው አልወቅፍ፣ ይህ ማለት የሱረቱል አንፋልን የመጨረሻ አንቀጽ ላይ ለመተንፈስ መቆም ከዚያም ያለ በስመላ ሱረቱ ተውባን መቀጠል ማለት ነው። ይህ ማለት እንዴት ነው?

ሳንተነፍስ ትንሽ ዝም ካልነ በኋላ ሱረቱ ተውባ የመጀመሪያ አንቀጽ ጋር ያለ በስመላህ ማያያዝ ማለት ነው። ይህ ማለት እንዴት ነው? ኢናላሀ ቢኩል ሸይን ዓሊም ብለን ዝም እንላለን። ሳንተነፍስ በራአቱ ሚናላሂ ብለን ቀጥላለን ማለት ነው። በድምፅ ስናየው ኢናላሀ ቢኩል ሸይን ዓሊም በራአቱ ሚና ላ ወረሱሊ በዚህ መልኩ እንቀጥላለን ማለት ነው። ሶስተኛው የሱረቱ አንፋልን የመጨረሻ አንቀጽ ከሱረቱ ተውባ የመጀመሪያ አንቀጽ ጋር አያይዞ ማንበብ። ይህ ማለት እንዴት ነው? ኢና ላ ቢኩል ሸይን ዓሊም የሚለውና በራአቱን አያይዞ ማንበብ ማለት ነው። በድምፅ ስናየው እና ኢነላሃ ቢኩሊ ሸይኢን ዓሊሙን በራአቱ ሚነላሂ ወረሱሊህ ብለን መቀጠል ማለት ነው። እነዚህ ሶስት የንባብ አይነቶች የሚቻሉ እና የሚፈቀዱ ናቸው። በአላህ ፍቃድ ይቀጥላል።